ዛሬ የምሰራላችሁ እጅግ በጣም የምትወዱት ሽበት ላስቸገራችሁ ለሽበታችሁ መሸፈኛ እንዲሁም ደግሞ የጸጉራችሁ ማሳመር የጸጉራችሁን ዛላ ማሳመር የምትፈልጉ ለጸጉራችሁ ማሳመሪያ የሚሆን ቆንጆ የሆነ በቤት ውስጥ የሚዘጋጅ የጸጉር ቀለም አዘጋጅላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ የምሰራላችሁ እጅግ በጣም ቆንጆ የሆነ በቤታችን የምናዘጋጀው ከኬሚካል ነጻ የሆነ ተፈጥሯዊ በሆነ ግብዓት የምናዘጋጀው የጸጉር ቀለም ይዤላችሁ መጥቻለሁ ዱም ሽበት ላስቸገራችሁ ለሽበታችሁ መሸፈኛ የሚሆን የምትወዱት የጸጉር ቀለም አዘጋጅቻለሁ። ወደ አሰራሩ እንሄዳለን። ላይክ አድርጉ፣ ሸር አድርጉ፣ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ወደ አሰራሩ እንሄዳለን። ወደ አሰራሩ ስንሄድ እንደምታየት ሁለት የሻይ ቅጠል አዘጋጅቻለሁ። እሱን ጨምር ያለው ከዛ አንድ ማንኪያ ቅርምፉል። ከዛ በኋላ ደግሞ የሽንኩርት ልጣጭ እንጨምራለን ማለት ነው፣ የቀይ ሽንኩርት ልጣጭ። ከዛ አንድ ማንኪያ ያልሞላ የሚሆን ቡና የተፈጨ ቡና እንጨምራለን። ኔስካፌም ካላችሁ ቡኒው እሱን መጨመር ትችላላችሁ። ከዛ እንደዚህ አድርገን መጥነን ውሃ መጥነን እንጨምርበታለን። እኔ ያደረኩት እንግዲህ አንድ ትልቅ ብርጭቆ የሚሆን ሙሉ ውሃ ነው የጨመርኩበት። ከዛ በኋላ እንደዚህ እናደርግና እሳቱን ቀነስ አድርገን ምድጃ ላይ እሳት ላይ እንጥደዋለን ማለት ነው። ቀስ ብሎ በራሱ ጊዜ እንዲንተከተክል እናደርገዋለን ማለት ምንድን ነው? እሳቱን ቀነስ አድርገን ምድጃው ላይ እንጥዳለን። ከዛ በኋላ ይሄ እንግዲህ ከ10 እስከ 15 ባለው ደቂቃ እዛው ሰዓቱ ላይ እናንተ ከትከዋለን ማለት ነው። ከዛ በኋላ የሚሆነውን አብረን እናያለን። በጣም ቆንጆ ነው፣ ተወዱታላችሁ። እንግዲህ እንደዚህ ሆኖልኛል ማለት ነው። ልክ እንደዚህ ከለር ሲያወጣልኝ ውሃውን ታዩታላችሁ። በማንኪያ ከለር ሲያወጣላችሁ እናወርድና እንዲቀዘቅዝ እናደርገዋለን ማለት ነው። አሁን ይሄ 15 ደቂቃ ሆኖታል። ከዛ ከቀዘቀዝን በኋላ በማጥለያ እናጠለዋለን እንደምታዩት ቆንጆ የሆነ ከለር ሰጥቶና ከዚህ በኋላ ግብአቶች መጨምራቸው ስላሉ ቪዲዮውን እስከ መጨረሻው ተከታይ እዩት ብላችሁ ፈልጌ ነው ይሄ የምታዩት ቀይ ስር ቀይ ስር እንትን ብዬ አድርቄ አዘጋጅቸው ነው እና የቀይ ስር ዱቄት ነው የጨመርኩበት ሁለት ማንኪያ ከዛ በኋላ ደግሞ አንድ ማንኪያ ነሻ ወይም የበቆሎ ዱቄት ነው የጨመርኩበት። ከዛ ያዘጋጀሁትን ውሃ ጨምሬበታለሁ ማለት ነው። ከዛ እሳት ላይ እንጥደዋለን። አሁንም እሳት ላይ ስንጥደው ለሰስ አድርገን እሳቱን በጣም መቀነስ አለብን ምልላችሁ ፈልጌ ነው። ቀስ ብሎ ይሄ የበቆሎ ዱቄት የጨመርነው ቀስ ብሎ እየወፈረ እየወፈረ ይሄድልናል ማለት ነው። እሳቱን እስከ መጨረሻው ከለቀቅ ነው ግን በጣም ወፍር ሊልብን ስለሚችል ቀስ አድርገን ለስለስ ባለ እሳት እንትን እንለዋለን፣ እናማስለዋለን። ከዛ የምንፈልገውን ያክል ውፍረት ሲሰጥን እናወርደዋለን ማለት ነው። አሁን እንደዚህ አድርጌ አዘጋጅቼዋለሁ ማለት ነው። እንደምታዩት ያልወፈረም በጣም ያልቀጠነ መካከለኛ ቆንጆ የሆነ ውህድን የሆነልን ማለት ነው። ከዛ በኋላ እንደዚህ አድርገን ካዘጋጀን በኋላ አንድ የሾርባ ማንኪያ የሚሆን የወይራ ዘይት እንጨምርበታለን ማለት ነው። እና ቤተሰቦችን ከቀዘቀዘላችሁ በኋላ እንቁላል ቢጫውን ክፍል መጨመር ትችላላችሁ። ይሄ ውህዱ ከቀዘቀዘ በኋላ በትኩሱ እንዳትጨምሩ። እኔም በጾም ሰዓት ስለሰራሁት ነው። እናንተ መጨመር ትችላላችሁ። እንቁላል ስትጨምሩበት ደግሞ በጣም ቆንጆ የጸጉራችሁን የጸጉራችሁን ዛላ በጣም ነው የሚያሳምረው። ጸጉር ያለሰልሳል። የሆነ እንዴት ነው ሻይን ነው የሚያደርግላችሁና እንቁላል መጨመር ትችላላችሁ። እኔ ያልጨመርኩበት ያው በጾም ሰዓት ስለሰራሁት ነው። እና በጣም ቆንጆ ነው ለጸጉራችሁ እንዴት እንደሚያሳምረው አሁን እየተቀባው ደግሞ አሳያችኋለሁ። እንግዲህ ሁሌም እንደምላችሁ በተለይ ይሄ ቀለም ስንቀባ እንደዚህ በቤታችን ሰርተን ለጸጉራችን ማሳመሪያ ቀለም ስትሰሩ ስንቀባ፣ ጸጉራችሁን ንጹህ አድርጉት። መጀመሪያ ታጥባችሁ ወይም እንደዛሬ ታጥባችሁ ጸጉራችሁን እንደነገ መቀባት ትችላላችሁ እንጂ ከጸጉራችሁ ቆሽሾ ወይም ቅባት ካለው እዛው ላይ ብትቀቡት ምንም አይዝላችሁም፣ ፀጉራችሁን ምንም ለውጥ አያመጣም እና ፀጉራችሁን ታጥባችሁ ንጹህ አድርጋችሁ ነው። እኔ ትናንትና ታጥቤው ሁለት ቦታ ሰርቼው ምንም ቅባት ሳልቀባው ነው ያሳደርኩትና እንደዚህ አድርጌ ይቀባለሁ ማለት ነው። ንጹህ ፀጉሬ ላይ ነው የምቀባው። ከዛ እንደዚህ ንጹህ ፀጉሬ ላይ ስለተቀባሁት ስታጠብም በንጹህ ውሃ ብቻ ነው የምንለቃለቀው እንጂ እንደዚህ በሳሙና ምናምን አልመታውም። በደንብ አርጌ በቀዝቃዛ ውሃ በንጹህ ውሃ እለቃለቀዋለሁ። ይህንን የተቀቦትን አስወጠዋለሁ። ከዛ በኋላ ተዋዋለሁ ማለት ነው እና ፀጉሬ ንጹህ ስለሆነ ነው። እናንተም ንጹህ አድርጋችሁ ፀጉራችሁን ተቀቡት፣ ተጠቀሙ። ስለላችሁ ፈልጌ ነው። ከዛ እንደዚህ እያደረግን ሙሉ ፀጉራችንን እንጠቀማለን። ማሳጅ ታደርጉታላችሁ። በጣም ቆንጆ ነው። ከቀለም ከቀለም እውነት ሶስት እጅ ይሄ ይሻላል። ቀለም ብትቀቡ ኬሚካል አለው፣ ፀጉር ይበጣጥሳል፣ ፀጉር ያደርቃል። ይህ ግን ፀጉራችሁን ያሳምርላቸዋል። ለጸጉራቸውም ለስላሴው፣ ለእድገቱም ቆንጆ ነው። የጨመርኩት ግብአት በሙሉ ለጸጉራችን ቆንጆ እና ተስማሚ ነው። እንደዚህ አድርጋችሁ ተጠቀሙ። በተለይ ሽበት ላለባችሁ ቀለም ከመቀዋት ይሄንን ብትጠቀሙት አሪፍ ነው፣ የሽበትን ይሸፍናል። እና ቤተሰቦች እንደዚህ እያደረጋችሁ ተጠቀሙት ላችኋለሁ። እኔ ወድጀዋለሁ። ከዚህ በፊትም አንድ ሰርቼዋለሁ። በጣም ነው የተስማማኝ። እንደዚህ ሽበት ሲያወጣባችሁ፣ ሽበታችሁን በዚህ መሸፈን ትችላላችሁ። በቤታችሁ ሰርታችሁ ምንም ኬሚካል ነገር የለውም። በጣም ደስ የሚል የጸጉር ቀለም ነው። እውነት ቆንጆ ነው። ጸጉራችሁ እንዴት እንደሚያለሰልሰው፣ እንዴት እንደሚያሳምረው የሆነ የጸጉራችሁን ከለር ወደ ቡኒ ከለር ነው የሚወስደው። እና እንደዚህ አድርጋችሁ ተጠቀሙት። ምን የሚጎዳ ነገር የለውም ፀጉራችን እና እንግዲህ ሁሉንም ተቀብቻለሁ። ሙሉ ጸጉሬን ነው የተቀበውት። ከዛ በኋላ ማሳጅ ታደርጉና በፔስታል ሽፍን አድርጋችሁ አንድ ሰዓት ታቆዩታላችሁ ማለት ነው። ከዛ አንድ ሰዓት ካቆያችሁት በኋላ እንዳልኳችሁ ጸጉራችሁ ንጹህ ከሆነ በባዶ ውሃ ብቻ ተለቅልቃችሁ መተው ነው ማለት ነው። እና እንደነገርኳችሁ እንቁላል ከጨመራችሁበት ደግሞ በጣም ቆንጆ ነው የሚያደርግላችሁ። እንቁላል ያው ለፀጉራችን እንዴት አሪፍ እንደሆነ ታውቃላችሁ። እንደዚህ አድርጋችሁ ከውህድ ጋር ስትጨምሩት ደግሞ ፀጉራችሁን በጣም ለስለስ ያደርግና ቆንጆ የሆነ የፀጉር ከለር ይሰጣችኋል ማለት ነው። እና እንደዚህ አድርግ ተቀብቻለሁ ተጠቀሙት። እስሩና ሞክሩት። በተለይ እንደዚህ ቀይ ስር ፓውደሩን ካገኛችሁ ወይም ከቤታ በቤታችሁ አዘጋጅታችሁ መጠቀም ትችላላችሁ። እሱን አዘጋጅታችሁ ታስቀምጡና ሽበት ካለባችሁ ሽበታችሁ ሲወጣ ልክ እንደዚህ ታደርጉና አንድ ወርም ሁለት ሳምንትም ሶስት ሳምንትም ይይዛችኋል ሽበታችሁን ይሸፍንላችኋል እላችሁ ፈልጌ ነው እና እንደዚያ እያደረጋችሁ መጠቀም ትችላላችሁ ቤተሰቦች። ይሄንን ልብስ ያው ለስቀባ ስቀባ ነው የምለብሰው እና እኔ ብዙ ጊዜ ውህድ ስጠቀም ያው የማልፈልገውን ልብስ ነው ምለብስ እና እናንተም ልብሳችሁ እንዳያበላሽባችሁ ውህድ ስጠቀሙ አንድ ልብስ አዘጋጅታችሁ ማስቀመጥ ትችላላችሁ። ልብሳችሁ እንዳያበላሽባችሁ ልላችሁ ፈልጌ ነው እና እንደዚህ ስራ አደርገዋለሁ። ከዛ በኋላ አንድ ሰዓት አቆይቼ ታጠባለሁ እንደነገርኳችሁ። የዛሬው ቪዲዮዋችን ይሄንን ይመስላል። ከወደዳችሁት ላይክ አድርጉ፣ ሼር አድርጉ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆናችሁ እላችኋለሁ። ቤተሰቦች ስለምትከታተሉኝ፣ ስለምታበረታቱኝ እጅግ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ደግሞ ለዛሬው በዚህ ላይ እንጨርሳለን። አመሰግናለሁ።